ሰርግ ቤት ውስጥ ላብ ተጠርጎ በሚጣል ሶፍት እድል እንደሚወሰድ ምን ያህላችሁ ታውቃላችሁ? በስራ ተገኝቶ ሁኔታዎችን አይቶ ካረጋገጠ አንድ ሰው የሰማሁትን እውነት ወደ እናንተ አደርሳለሁ ለጥንቃቄ እንዲሆናቸው። ሰላምታውን ዘንግቼው አይደለም። በሀገር ውስጥና በመላው ዓለም የምትገኘ ወደ ቻናል የተከታታዮች እንደምን አላችሁ። እግዚአብሔር ይመስገን፣ ይኸው በሱ ፍቃድ ተገናኝተናል። የምንገኘው ግን በተለዋጭ ቻናላችን በወርቅ አፈራው ሁለት ላይ ነው። እጅግ ጠቃሚ የሆነውን መረጃ ወደ እናንተ ሳደርስ በደስታ ነው። ምክንያቱም ቢያንስ የአንድ ወይም የሁለት ሰው ህይወት ማትረፍ ይቻላልና። እንግዲህ ይሄ ወዳጅ የነገረኝ ምንድን ነው? በጓደኞች አማካይነት ነው። ድንገት ነው የተገናኘ ነው ድንገት ነው የተገናኘ ነው እና በጨዋታ ጨዋታ ተነሳና ብዙ ጊዜ የምትሰራውን መርሃ ግብር የምታቀርባቸውን ታሪኮች ይከታተላሉ አለኝና እንደው ምናልባት ላታውቀው ትችላለህ አንድ ደግሞ የማውቀውን ነገር ልንገርህ አለኝ በደስታ ግባት የሚሆን ነገር ሲገኝ መቼ ይከፋል አልኩት በፍጹም እማላውቀውን ነገር ነው የነገረኝ ከምሬን አብላቸው በፍጹም ከዚህ በፊት ሰምቼም የማላውቀው ይሆናል ብዬም እማልገምተውን ለዚህም ነው እንደ ምን ውስጥ ነው ያለ ነው ለካስ ሁሌም እንደምንለው ያልተነገረ እንጂ ያልተደረገ ነገር የለም የምንለው በምክንያት ነው እንደለም ገፋፍቶኛል እና ሰርግ ቤት ስትሄዱ እንግዲህ ጭፈራ ይኖራል፣ ወበቅ ይኖራል፣ ሙቀት ይኖራል። በዛ መሀል ላብ ይኖራል። ላብ ሲኖር ሶፍት አንስታችሁ ያለምንም ስጋት ላባችሁን ተደራርጋላችሁ፣ ትጥላላችሁ። ነገር ግን ይህ ሰው እንደነገረኝ ሆን ብለው ያ ሶፍት ሲጣል ለቃቅመው እድል የሚወስዱት ሰዎች፣ አሳልፎ የሚሰጡና የሚከፈላቸው ሰዎች አሉ። የሚገርም ነው። በዚህ ደረጃ የእርኩሳ መናፍስ ረቂቅ ስራ በዚህ ደረጃ መስመር አልፎ ሄዷል ማለት ነው። እናንተ ሀገር ሰላም ብላችኋል፣ የሰርግ ታዳሚዎች ናችሁ፣ ተጠሪዎች ናችሁ። ትሄዳላችሁ፣ ጨፍራላችሁ፣ ያልባችኋል። ሰው ናችሁ፣ ሙቀት አለ፣ ፍንፍል ውስጥ ነው። ምንም የምትጠረጥሩት ነገር የለም። ላባችሁን ትጠርጋላችሁ፣ ትጥላላችሁ። ያንን ይለቃቅማሉ፣ አምጡ ላላቸው ሰው ይሰጣሉ። በዛ በላባችሁ እድላችሁ ይወሰዳል። በጣም አስቀያሚ ቀፋፊ የሆነ ነገር እርግጠኛ ነው አልኩት። እንዴ ወርቃ ፈራ ብዙ ነገር እየሰራኝ ትጠራጠራለህ ነው ያለኝ። ከዛ በኋላ በዚህ አይነት ሁኔታ ሰርግ ቤት ውስጥ በሶፍት እንዲህ ላቡን ጠርጎት ጥሎ ተወስዶበት እድሉ ስለተወሰደ አንድ በቅርብ የሚያውቀው ሰው ነገረኝ። ያ ሰው በዛ አይነት ግን ጠንካራ ሰው ስለነበረ እንደምንም የታገለ እየሰገደም እየቆረበም መንፈሱን እየተከላከለ ነው ያለው እስቲል ናው ግን የሚገርም አለ አራት ዓመት ሙሉ ሳያሰልስና ሳያቋርጥ መልሶ መንፈስ የታደሰ ይላክበታል ያንንም ታድርገዋለች ባለቤቱ የልጆቹ እናት ተለያይተዋል የተለያየ ቦታ ነው የሚኖሩት በየቀኑ ጠንቋይ ቤት ነች አራት ዓመት ሙሉ ያ ስላልተሳካላት እዛ ውስጥ ምናልባት ሌላ ቀን እመጣለሁ እሱን አልነግራችሁ እሱ ሌላ ጀንዳ ስለሆነ ማለት ነው ግን በዚህ አይነት ደረጃ ሰዎችን አሰማርተው ኢቭን የእናንተ ላብ የሚፈልጉ ሰዎች አሉና፣ እባካችሁ እንደዚህ አይነት ነገር ላይ ጥንቃቄ አድርጉ። እንደዚህ አይነት ነገር ላይ እኛ ከዚህ በፊት እንግዲህ የምንለው ምንድን ነው፣ ልብሳችሁን ለሰው አትስጡ፣ እቃችሁን አታውሱ፣ ነብረቶቻችሁን አትስጡ ነበር የምንለው። ምክንያቱም በዛ እንደሚሰራ ስለምናውቅ በፊትም ተሰርቶ ሰዎች እንደተጎዱ ስለተረጋገጠ ማለት ነው። ከእናንተ የሚፈልገው ላብ ስለሆነ አሁን አንዳንድ እርኩሳን በእምነት ስም የተጠለሉ ሰዎችን ስታገኙ ልትረዳቸው ፈልጋችሁ አንድ ሁለት ቀን እርጥባን ከሰጣችኋቸው ሳንድ ከሰጣቸው በኋላ ምንድ የሚለቸው በየክርስቲያኑ እንኳን ቁጭ ብለው ይሄ ተገናን የሚቀመጡ ሰው የሚመስሉ ሰው ያልሆኑ ሰዎች ያደስሏቸው ምን ችግር አለው ወይ? ላቧን ወይ ላቡን፣ ነገር አበሳበሳ በሳ አድርገህ አምጣልኝ። ከዛ የምትፈልገውን ነገር። በዚህ ደረጃ ሰዎች ዘግጠናል። አምሶር ለቃሉ። ምክንያቱም ተግባሩን ያልፈራን ቃሉን የምንፈራበት ምክንያት አይታየኝም እና በዚህ ተንተርሼ ግን ለነግራችሁ የምፈልገው ነገር ምንድን ነው? ብዙ ጊዜ ማስጠንቀቂያ ምልክቶችን እነግራችኋለሁ እና ይህንን ይዛችሁልኝ፣ የሶፍቱን ነገር ይዛችሁልኝ፣ እንዲህ አይነት ሰዎች ምን አይነት ሰዎች እንደሆኑ ባህሪያቸውን እነግራችኋለሁ። ያው ለጥንቃቄ እንዲረዳችሁ ነው፣ ሌላ ለምንም አይደለም። እና እነዚህ አይነት ሰዎችን ማወቅ መልካም ነው፣ መልካም ነው ለጥንቃቄ እንዲረዳ ማለት ነው። እና ስለዚህ እነዚህ ሰዎች ሰርግ ቤትም በተጣለ ሶፍት የሚሰሩትም ሆኑ በልብሳችሁ በመነፅራችሁ ጋዜጦች በመነፅር የተሰራበትን ልጅ ታሪክ አቅርቤላችኋለሁ በዋናው ቻናል ላይ እና የተለያየ ነገር በብዙ ነገር ይሰራል። በሴቶች ፓንት ይሰራል። በጡት መያዣ ይሰ የማይሰራበት ነገር የለም። የድግምት ስራ ማለት ነው። የምትት ስራ፣ የእርኩሰት ስራ ግን ሁሉንም የሚሰሩት ሰዎች ማይነት ሰዎች ናቸው። ባህሪያቸውን በነግራችሁ ቢያንስ እነዛን ሰዎች በጥንቃቄ ምስምራት ምድራችሁ ልትከላከሏቸው ትችላላችሁ እና ያንን እነግራችኋለሁ። የዕድል ሳቢዎችን መለያ ማለት ነው እና አንደኛው እንግዲህ በሰው ፊት ሁሌም እናንተን የሚያሞግሷችሁ ናቸው። ሁሌም ከዚ በፊት በዋናው ቻናሌ ላይ አንዳንድ ከዚ ጋር ተመሳሳይ የሆኑ ነጥቦችን ጥቃቅሼ ሊሆን ይችላሉ። እዚኛው ላይ ግን ይሄ ጭማሪ ነው። ጭማሪ ምክንያቱም እናውራ ብንል ሺህ ነጥቦችን ስለነሱ ማውጣት እንችላለን። ግን ጊዜው ስለማይበቃን ከዛ ውስጥ ልትጠነቀቁ የሚያስችሏችሁን ብቻ ባህሪያቸውን እነግራችሁና ሰርግ ቤት ብቻ አይደለም፣ ሌላ ድግስ ቤት። ሰርግ ቤት ብቻ አይደለም የሚጨፈረው። ሰርግ ቤት ብቻ አይደለም፣ ሙቀት አስቸግሮን በሶፍት በጨርቅ ምናምን ላባችንን የምንጠርገው በእጃችን ላይ ምንድነው፣ በሶፍት ብቻ ሳይሆን በማንኛውም ነገር ላባችን ጠርጋችሁ ስትጥሉ፣ ማረብም ሊሆን ይችላል ስታስቀምጡ፣ ተኪያ በጣም የተጠነቀቁ ይገባል። ምክንያቱም አድፍጠው የሚጠብቁ የሴጣን ጭልፊቶች ሶፍትን እየለቃቀሙ አሁን አነሱ የሚያጸዱ ነው የሚመስላችሁ። እናንተ አይ ያጸዱና ልትሉዝ ይችላላችሁ። አጭ ከስር ከስርና በልባችሁ መርቃችኋቸው ሊሆን ይችላል። ይሄ ማለት ግን እንደዚህ ይሰራል ማለት ነው እንጂ ሁሉም ቦታ ላይ ሰርግ ቦታ ላይ የሚጣሉ ሶፍቶችን የሚያነሱ ሁሉ ለዚህ ዓላማ ነው እያልን አይደለም። አንዳንድ ጊዜ እውነቱን መደበቅ የሚፈልጉ ሰዎች ደግሞ በዚህ መጣችሁ ሊሉና ሊደበላለቁ ስለሚፈልጉ ነው። ሰርግ ቦታ ላይ በሶፍት ስትሉ የሚያጸዱ ሰዎች አሉ። በንጽህና የእነሱን ክሬዲት እያሳጣን ማለት ነው። ነገር ግን እንዲህም የሚያደርጉ አሉና ተጠንቀቁ ለማለት ነው። ለጥንቃቄ ለግንዛቤ፣ ለመረጃ እንዲሆናችሁ ማለት ነው። እና እነዚህ አይነት ሰዎች ምን አይነት ሰዎች ናቸው? አንደኛው እንዳልኳቸው በሰው ፊት የሚያሞግሷቸው ከእናንተ ውጭ ሰው የለም የሚሏቸውና ዞሮ ሲሉ ግን ስውርጭ የሚቀረቅሩላቸው ማለት ነው። ከእነዚህ አይነት ሰዎች እግዚአብሔር ይጠብቃችሁ። ሌላው ሁለተኛው ባህሪያቸው ምንድን ነው? እውነታው ግን ምንድነው? በሰው ፊት ያሞግሷቸው እንጂ እውነታው ከልብ የሚጠሏችሁ ናቸው። ከልብ የሚጠሏችሁ ማለት ነው። ከልብ በቃ እንደናንተ እዚህ ምድር ላይ የሚጠሉት የሌላቸው ማለት ነው። ስለዚህ ይሄንን መደበቅ እውነትን መደበቅ ይችላል እንዳይችለም ስለዚህ ልትለዩአቸው ትችላላችሁ። ደመመራሮች እናንተን ሲያው ያስመስሉ በሌ- ሰዎች ፊት ያሞግሷቸው ያንቆሎጳብሷቸው እንጂ ሪሊ እናንተና እነሱ ብቻ ፊት ለፊት ስትገናኙ ግን ከምታዩባቸው የፊት ገጽታ ምን ያህል እንደሚጠሏቸው ለታቁ ልትገነዘቡ ትችላላችሁ። ሌላው ባህሪያቸው ምንድነው? እንግዲህ በሶስተኝነት የምንመለከተው ጎረቤቶቻችሁ ሊሆኑ ይችላሉ፣ ወይ የቅርቦቻችሁ ሊሆኑ ይችላሉ። ግን ዝርዝር ጉዳይ ስለ እናንተ ላያውቁ ይችላሉ። ለምሳሌ አካውንታንት ልትሆን እንደምትችል ሊሰሙ ይችላሉ፣ ያው አጠገብ ስለሆኑ። ነገር ግን አካውንታንት ሆነ ምን እንደምትሰራ ምን አይነት ቴብ ላይ እንደምትቀብ ከነማ ጋር እንደምት ጓደኞችን እንደማን እንደሚሆኑ፣ ደሞዝ ስንት እንደሆነ፣ ቴፕ ይሰጣል ወይ ከደንበኞች ጋር ያለ ግንኙነት፣ ይሄ እንግዲህ አይመለከታቸውም? ከምሬ ነው ብላችሁ ይሄ አሁን ዝርዝር ጉዳይ አይመለከታቸውም እነሱ ስንት እንደምታገኝ የትዳርና የፍቅር ህይወትን እንደሚያስብ ጓደኛ ማን ነች? ፍቅራችሁን እንዴት ነው ተወዳለች ወይ? ባለሙያ ስለሆንክ ነው የቀረበች ወይስ አፍቅራህ ነው የቀረበች? እንግዲህ ዝርዝር በፍጹም የማይመልቀ የእናንተ የግል ገበና የሆነ ነገርን ሰርስረው ማወቅ ይፈልጋሉ። ለዚህ ደግሞ ምንድን ነው የሚያደርገው የሚያደርጉት እናንተን የሚያውቋችሁን ሰዎች በተለይ በቅርቡ የሚያውቋቸው ጉርብ በጉርብትና ምናምን የሚያውቋቸው ከሆነ እነሱን ወዳጅ በመምሰል ወደ ቤታቸው እናንተ የሚቀርባቸው ሰዎች ወደ ቤታቸው ዛሬ እንኳን ቤቴ ነይልኝ፣ ዛሬ እንኳን ቤቴ መተሻ የጠጣ ምግብ ልግዛብና በሚል ሰበብ ቅን ሰው መስሎ ቤት ያቀርቡና ከአንድ ብርጭቆች ሻይ ግብዣ በኋላ የእናንተ ስቶሪ ነው የሚነሳው። ስለዚህ ስለ እናንተ በዝርዝር ሊጠይቁ ይችላሉ። ስለዚህ በዝርዝር መረጃ ሊፈለፍሉ ይችላሉ። አንዳንዶች ደንግጠው ስለ ሰው ማንሳት ይሄን ያላስፈላጊ ነው ብለው ሊጠይቁ ይችላሉ። አንዳንዶች ደግሞ በይሉኝታ የተወሰነ ነገር ተናግረው ሻያቸውን ጠጥተው ምግባቸውን በልተው ሊወጡ ይችላሉ። የነቁ ሰዎች ደግሞ ከዛ በኋላ እነዛን ሰዎች ላለማግኘት ወስነው ይወጣሉ። ተሳድበው የሚወጡ ሰዎች አጋጥሞኛል። ለዚህ ነበር የጋበዝከኝ፣ ለዚህ ነበር የጠራኸኝ፣ ስለዚህ ከዚህ ጀርባ ምንድን ነው ያለው ብለው የተከራከሩ ሰዎች አጋጥመውኛል። ሰው ዋና ነጥብ ግን ምንድን ነው? እነዚህ ሰዎች ስለ እናንተ ኤች ኤን ዲቴይል ኢንፎርሜሽን ይፈልጋሉ። ከዛ ላይ ተነሰው ስለሆነ ከቆሪት ጋር ኮሚትመንት የሚገቡት ማለት ነው። ወይም ደግሞ ከሚያሰሩት ደብተራ ጋር ኮሚትመንት የሚገቡት በዚህ ስለሆነ ማለት ነው። እና በተቻላችሁ መጠን ዝግ ሆኖ የሚባለው ለዛ ነው። በተቻላችሁ መጠን ሁሉ ነገር ዝም ብላችሁ ዝርግፍ አርጋችሁ ለስባት ትናገሩ የሚባለው ለዛ ነው። የራሳችሁ ነገር የራሳችሁ ነው። አንዳንድ ሰው የተፈጥሯቸው የዋህዎችም ለሆነው ይሄ የዋነት አለ። ለእኔ ጅልነት፣ በዚህ ዘመን በተለይ ጅልነት ነው የዋነት አለው። ያላቸውን ነገር ሁሉ ዝርግፍ አድርገው ለሰው የሚናገሩ አሉ። መጠቀያችሁ ነው፣ መጥፊያችሁ ነው የሚሆነው። ያለውን ነገር አንዳንድ ጊዜ ራሳችሁ ጋር ብቻ ራሳችሁና ራሳችሁ ጋር ብቻ የምታስቀሩት የራሳችሁ የሆነ ነገር ይኖራችኋል። ሰው የራሱን ነገር እንደ ዝርግፍ አድርጎ ይናገራል። በትንሹም በትልቁም ለጋበዘውም ለሳቀለትም የራሱን የሆነ ነገር ዘርግፈው የሚናገር የዋህ ሳይሆን በዚህ ዘመን ጅል ነው። ጅልነት ደግሞ ዋጋ ያስከፍላል። የምትሰሙኝ ከሆነ ጆሮ ካላችሁ ልቦና ካላችሁ ዋጋ ያስከፍላል። ስለዚህ የራሳችሁ የሆነ ነገርም ዘርግፋችሁ ለሰው አትናገሩ። ሌላው እነዚህ ሰዎች እንግዲህ መለያ ባሪያቸው ምንድን ነው? የእናንተን ውድቀት በጣም አዘውትረው የሚናፍቁ ናቸው ውድቀታችሁን ቢያንስ ውድቀታቸውን በልብሳቸው መዝራት፣ በልብሳቸው መቆሸል፣ በፊታቸው መገርጣት፣ በፊታቸው መጥቆር። የሰው ልጅ እንግዲህ ሲያማው ፊቱ ሊያቁ ይችላል። የሆነ ነገር ስትረሱ ሲገባ ሊጎሳቀል ይችላል። አቤት ያንን ሲያዩ በደስታ ከሰዎች ጋር ቺርስ ሊባባሉ ሁሉ ይችላሉ። ከምሬ ነበር እንደዚያ አይነት ሰዎችን ስለማቅ ነው። በነገራችን ላይ እንደ አይነት ነገሮችን ስነግራችሁ ከማቀው ከተመለከትኩት፣ በቅርብ ከማቃቸው ሰዎች የሰበሰብኩትን ነው መልሼ ወደ እናንተ እና ወድቀታችሁን በጣም በፍቅር ስለሚፈልጉት አንድ ቀን እንኳን ሳት ብሏችሁ ፂማችሁን ሳትላችሁ ከወጣችሁ፣ ጫማችሁ ቆሽሾ ካዩ፣ ሸሚዛችሁ ትንሽ ነተብ ብሎ ካዩ በእግዚአብሔር በቃ ጮቤ ይረግጣሉ። ነው ላቸው ምናልባት እንደው ሊዝናኑ የገቡበት መጠጥ ቤት የማያውቁትን ቴብል ተጋሪ ሁሉ ቺርስ ብለው በደስታ ሊጋብጡትም ቺርስ ሊባባሉም ይችላል። እዛን ያህል ደረጃ ኤክስትሪምሊ እድላቸውን መውሰድ የሚፈልጉ ሰዎች በዚህ ደረጃ ይጠላችኋል። ውድቀታችሁን ይናፍቃሉ። ሌላው ከዚህ ጋ የተያዘው እንግዲህ ተስማምቷችሁ ማየት ሞታቸው ነው። በተቃራኒ ደግሞ ልክ ስትጎሳቀሉ፣ ስትወርቁ፣ ጺማችሁ ሲያድግ፣ የሆነ ነገር ትንሽ ምቾት አልባ ስትሆኑ የሚፈነጥዙትን ያህል ተስማምታችሁ፣ ወፍራችሁ፣ ቀልታችሁ እንግዲህ ሀገር ያው መወፈርና መቅላት የምቾት መገለጫ ተብለው የሚታሰበው የውስጥ ጤንነታችሁ ሳይታይ ላዩ ላይ ናቸውን ልብሳቸው አምሮበት መዘንጣቸው ምናምን ሲያዩ በቃ ተሰቀሉ ተሰቀሉ ነው የሚላቸው። በፍጹም እናንተ ተስማምቷቸው። በተለይ ደግሞ አጠገባቸው ሰው ከልቡ ኦ እንዴት ተስማምተዋል እንዴት አምሮባል ፍቱ ብያለው እግዚአብሔር ከን ጠብቀ ካሏቸው መሬት ቆፍረው ራሳቸው በራሳቸው መቀሩ የሚፈልጉ ሰዎች ናቸው። በፍጹም አይፈልጉም፣ የእናንተን መስማማት፣ የእናንተን ከሌላው አውት ሻይን አድርጎ መታየት ምናምን በፍጹም የሚፈልጉት ነገር አለ። ምክንያቱም እድል ወሳጆቻችሁ ናቸው። ስለዚህ በዚህም ልትለዩዋቸው ትችላላችሁ። ሌላው እንግዲህ ከሰው ጋር ሲገናኙ የሚያወሩት ስለእናንተ ነው። ቅድምም ለመጥቀስ ይሞክረናል። ከየትኛውም ሰው ጋር እናንተንም ከሚያውቃችሁ እናንተንም ከሚያውቃችሁ ለምሳሌ እናንተን የሚያውቋችሁ ንገሪ ቤቶቻችሁን ቤት ሁሉ ጋብዘው ስለእናንተ ሊያስለፍልፉ እንደሚችሉ ነግሬያችኋል፣ አይደለ የማያውቁትን ሰው እንኳን ቢያገኙ እናንተም ያ ሰው እንደሚያቅ ካወቁ በዚህም በዚህም ብለው እዛ ቀለበት ውስጥ ወይም ደግሞ እዛ መስመር ውስጥ ነው የሚቀርጡት። ከሩቅ ስታየው ሰው ይመስላል እንጂ ሰው መሰለ ከቤተሰቦቹ ጋር ያለውን ግንኙነት ብትመልክ አሁን ለሰው ለውጭ ሰው ነው እንጂ ቸሪ ሆነው ለቤተሰቦቹ እንደ አንድ ሳንቲም የምቆሰ። እናንተ በቤተሰባችሁን ቀጥ አድርጋችሁ የያዛችሁ ልትሆኑ ትችላላችሁ። ቤተሰቦቻችሁ የሚመሰክሩላችሁ፣ በቅርቡ የሚያውቋቸው የሚመሰክሩላችሁ ያልሆነ ታሪክ ፈጥረው ያንን ሰው ማሳመን ነው የሚፈልጉ። ምክንያቱም እናንተ በሌሎች ሰዎች እንድትጠሉ በሌሎች ሰዎች ቦታ እንዲኖራቸው ስለማይፈልጉ ማለት ነው። እና እድላችሁን የሚያስቱ ሰዎች ባህሪ አንደኛው መገለጫ ይሄኛው ነው። ሰው መስሎ ነው ምን አላቀው ምና ነው ማትሪክ ሊፈተን ሲልኮ የምናውቀው ጓደኛችን ነው ያስቆረቸው። ምናልባት አስቆራጆቹ እናንተ የምትነቁ ትችላላችሁ እሚገርም ታሪክ ነው ያለን እንደው አንዳንድ ጊዜ እንደው ከምን ስቱን የመነጨ ነው ማለትም ይዳዳል እና ስለዚህ ከሰዎች ጋር ሲገናኙ፣ ከማያውቋቸው ጋር ሲገናኙ እርስዎች እርስ ልትሆኑ ትችላላችሁና ያ ግን ብዙም ሊያስጨንቃችሁ አይገባም። በቃ እንደዚህ እነዚህ ሰዎች ባህሪ ጋር አወቃችሁ፣ አላማቸው፣ ግባቸው ከገባችሁ እና በራሳችሁ መንገድ እየተጠነቀቃችሁ የመሄድ ጉዳይ ነው እንጂ እምትጨናነቁ ከሆነ እንደዚህ ያሉኝ እንደዚህ ምናምን እምትሉ ከሆነ ግን ያው የበለጠ ለውጫዊም ለውስጣዊም በሽታ ትጋለጣላችሁ እና ንቃችሁ ልትተዋቸው ይገባል። ከዛ ውጭ ሌላው መለያቸው ምንድን ነው እንግዲህ? እናንተ የእናንተ ተሳክቶላቸው በላብ የሚወሰዱ በሶፍት የሚወሰዱ በምን የሚሰርዱ ተሳክቶላቸው ድላቸውን ከወሰዱ በደም ለውጥ ትመለከቱባቸዋላችሁ። እንደዚህ ብዙ የሚታወቁ ታሪኮች ስላሉ ነው ለውጡ ምንድነው? ሰዎች ሰርተው ሊለወጡ ይችላሉ። ይህንን ኦብየስ ምንም የምንጠራጠረው ነገር የለም። ሰዎች ለፍተው ተግተው የሚታይ ለውጥ ሊያሳዩ ይችላሉ። ግን እጃቸውን አጣምረው ትዌንቲ ፎር አወር ሰው እየወጨቁ በአንድ ጊዜ የሚለወጡ ሰዎች ካሉ ለምን ብላችሁ ልትጠይቁ ይገባል። ከቤተሰብ ሲያውጣ ስራ ሳይሰራ የሚለወጥ ሰው በምንም አይነት ታምር፣ ለምን የሚለውን ጥያቄ ቢቀርብለት ማክረፍም ማጉረምረምም የለበትም። እና እነዚህ ሰዎች ግን ተሳክቶላቸው ድላቸውን ከውሳ ነገር ለው ትመለከታላቸው። እናንተ እድሜ ልካቸውን ተምራችሁ ስኮላር ተጻጽፋችሁ ውጤታችሁ የሚገርም ውጤት ነው በማድረግ ተመርቃችሁ ያልጻፋችሁበት ያልተለካከችሁበት ዩኒቨርሲቲ የለም፣ አልሳካላችሁም። የእነሱ ልጆች ግን በአንድ ነጥብ አንድ ወይም ደግሞ በአንድ ነጥብ ምናምን የሆነ ነገር ተሳክቶላቸው ውጭ ሀገር ሲሄዱ ልትመለከቱ ይችላላችሁ። ምክንያቱም የእናንተ የትምህርት ችሎታ እነሱ ጋር ተወስደዋላ። ትምህርት ስድል ይወሰዳል ነግሬ ያቸዋለሁ ከዛ ቤት መልክ ይወሰዳል፣ ደምግባት ይወሰዳል። እዛው ውስጥ መልሼ አልገባም። ስለዚህ ችሎታም ይወሰዳል። ስለዚህ እድላችሁ ከተወሰደ እነዛ ልጆች በጣም በሚገርም ሁኔታ፣ በሚገርመው ግን እድል የሚወስዱ ሰዎችና ልጆቻቸው ተናበው ስለሚሰሩ ተናበው ተናበው ስለሚሰሩ ሚስጥራቸውን ይፋ ያደርጉ ውጭ ሲሄዱ እናንተ በየዋህነት ቅድም ብያቸዋለሁ ሰው እንዴት የውስጡን ነገር ሁሉ ዝግፍ አድርጎ መናገር ይሽቀዳደማል? ያልኳቸው ያለ ምክንያት አይደለም። እና እንደዚህ አይነት ሰዎች ግን እድላቸውን የሚወስዱና ቤተሰቦቻቸው ግን እንደሚያደርጉ ምንም ነገር ሲያደርጉ፣ ምንም ነገር ሲያደርጉ ጫፍ ፍንጭ ይሰጧቸው። ትልቁ የእነሱ ኳሊቲ ያቸው ያው ዲጂታል ልጆች ቢሆኑ ትልቁ ኳሊቲያቸው ይሄ ነው። የሆነ ነገር ጀምረው እስከሚያጠናቅቀው በፍጹም ማንም ሰው አያውቅም፣ ከቤተሰቡ ውጪ። በጣም ዝጎች ናቸው። በጣም ዝግ እንደ ሰርግ እንዲህ ቀዳዳ ክፍተት የሌለው ማለት ነው። ስለዚህ የምትሰሙት ምንድን ነው? እገሌኮ ከእንትና ቤት እንትን ሄደ፣ እገሌኮ እንደዚህ ስኮላር አገኘ፣ እገሌኮ እንደዚህ አይነት እንትን ሆነ ምናምን ስትባሉ ነው እንጂ በፍጹም አይነግሯቸውም። የእኔ ቤት ጅሎች እናንተ ግን ነውና፣ ትንሿን ነገር ገና አንድ ዩኒቨርሲቲ ልካችሁ ትንሽ የፍንጭ ስታገኙ በስመ አብ እንትን ዩኒቨርሲቲ ሊቀበለኝ ነው ብላችሁ ነው የምታወሩት። ከዛ በኋላ ወጥመድ ፍርግርግ ወጥመድ ጠቃላችሁ አይደል? እስር ቤት እንዲፈቅድ እሱን የሚበጅላቸው እዛ ከገባችሁ በኋላ አትወጡም። ለዚህም ነው ሰው የግሉን ነገር በፍጹም ለሰው መንገድ የለበትም። በቃ የሆነ ነገር ሀፕ ሊያደርግ ሲል ሆነ መልካምም ነገር ቢኖር ለምን ከጨረስኩ በኋላ በተግባር ለምን አይታይም? ለምሳሌ ስኮላር መሞከር ከሆነ ከሄድኩኝና እዛ ስኮላር የሰጠኝ ሀገር ሆኜ ትምህርቴን ከተከታተልኩ በኋላ ከፈለገ ቤተሰብ ያወራ፣ እኔ ምን አገባኝ? እንጂ ከመጀመሪያው እስከ መጨረሻ ማንኝ ብዬ ነው ለሰዎች የምናገረው? ደግሞ ስለምን የእኔ ስኮላር መሄድ ምናምን የሚጠቅመኝም የሚጎዳኝም እኔን ነው እንጂ ሌላውን ሰው አይደለም። ስለዚህ ለምንድን ነው ሌላ ሰው የምናገረው? አንዳንዱ ሰው እንደ ጉራ የሚቆጥረዋል። ውጭ ሀገር መሄዱ አሜሪካ ሊማር ነው፣ ወይም ደግሞ ቻይና ሊማር ነው የሚለውን ነገር እንደ ትልቅ ነገር ስለሚቆጥረው እያንዳንዷን ፕሮሰስ ለሰው የሚያሳውቃል። እሱ ግን ይጎዳቸዋል እንዳልኳቸው። እነዚህ ሰዎች ግን በምንም አይነት ተአምር፣ ለውጡም ግን ትመለከቱባቸዋላቸው። ባንዴ ቤታቸውን ሲለውጡ፣ ባንዴ ልጆቻቸው በትምህርት ሲቀየሩ፣ ባንዴ የሆነ ፖዚሽን ላይ ሲቀመጡ ምናምን ልትመለከቱ ይችላላቸው። በእናንተ እድል እየተዘቀሙ ማለት ነው። ይሄኛው አንደኛው መለያቸው ነው። ትልቁና አደገኛው ግን ነጥብ ልንገራቸው። ትልቁና አደገኛው ነገር ስትነቁባቸው እድላቸውን እየወሰዳችሁ እንደሆነ በእናንተ እድል ልጆቻችሁ እየተማሩ እንደሆነ በእናንተ እድል የእነሱ ሕይወት እየተለወጠ እንደሆነ የእናንተ እድል ተወስዶ እናንተ እየወረዳችሁ እነሱ እየተነሱ መሆኑን እንደነቃችሁባችሁ ሲያቁ ግን በመርዝ ከማጥፋትም አይመለሱም፣ አትጠራጠሩ። እዚህ ጋር አንድ እውነት ልንገራችሁ፣ ከዚህ ታሪክ ጋር የሚያያዝ ማለት ነው። እንግዲህ ዋናዎቹ ነጥቦች እነዚህ ናቸው። አልሞስ ወደ ስምንት ነጥቦችን ነግሬያቸዋለሁ። በሰው ፊት ያመጉሳችኋል፣ ግን ውሸታቸውን ነው። ምን እንደምትሰሩ፣ ስንት እንደምታገኙ፣ የትዳርና የፍቅር ህይወታችሁን እንደሚመስል ያጣራሉ። በቀጥታም በተዘዋዋሪ እውነታው ከልብ ይጠሏችኋል። ውድቀታችሁን ይናፍቃሉ። ተስማምቷችሁ ማየት ይጠላሉ። ከሰው ጋር ስትገናኙ የሚያወሩ ስለ እናንተ ነው፣ ወይም እነሱ ሲገናኙ እድላችሁ ሲወሰድ የእናንተ እየተጎሳቆላችሁ ልጆቻቸውን ውጭ ሊልኩ ይችላሉ። ራሳቸውን ሊለውጡ ይችላሉ በኢኮኖሚ መጨረሻው ስትነቁባቸው በመርዝ ከማጥፋት አይመለሱም። እነዚህ ናቸው ትል ዋናዎቹ ነጥቦች ማለት ነው ዛሬ ነሰውላቸው። እንግዲህ እዚህ ጋር አንድ ገጠመኝ ላንሳላቸው። እንደውም የድምፅ ሪከርዱ ሁሉ አለኝ፣ ግን እሱ የድምፅ ሪከርዱ የልጁን ሴፍቲ ለመጠበቅ አለቀውም። ድምፁ አለኝ የተነጋገር ነው የተቀረጸው ማለት ነው። እና ይህ ልጅ እንግዲህ እድላቸው ከተወሰደባቸው በቅርብ ሰዎች መካከል ምስኪኑና አንደኛው ነው የሚሰራው የቅርብ ሰው ድርጅት ውስጥ ነው። ቤተሰብ ድርጅት ውስጥ ነው። የቤተሰብ ሰው ነው። በጣም የቅርቡ ሰው ነው። እድሉ ነው የወሰደው። መጀመሪያ ያላወቀም በኋላ አወቀ። ያ ሰው ውጭ ሀገር ነው። ሀብታም ነው። በሱ እድል ነው እየኖረ ያለው። ይህ ልጅ በጣም ጎበዝ ነው። ይለፋል፣ ይታትራል። ጠብ የሚል ነገር የለም። ያ ሰው ውጭ የሆነው ግን ይቆጣጠረዋል። ስለለበሰው ልብስ ሁሉ ይነግረዋል። ስለበላው ምግብ ሁሉ ይነግረዋል። ይሄ ሰው ይደነግጣል። መንፈሳዊቱ ላይ ያን ያህል አልነበረም። አሁን ጠንክሯል። በጣም እስከ መጨረሻው ጥግ ሄዷል ባንልም፣ እየታተረ ነው። የገባው ነገር ስለገባው ማለት ነው። የቅርብ ሰውም ሆኖ እሱ የሚሰራው እዚህ ሰው ድርጅት ውስጥ ነው። የቅርቡ ሰው ሆኖ ማለት ነው። ያኛው ሰው ያዎችን እዚህም ይመላለሳል። ውጭ ብዙ ነገሮች አሉት። እዚህ ግን በውክልና የከፈተውን ድርጅት ያሰራል። ውጭም ሆኖ ያው በእርጋታ እየተቆጣጠረ ቢሆን ማለት ነው። እና ይሄ ልጅ ዛ ነው የሚሰራው የቅርብ ዘመዱም ሆኖ ግን ከሁሉም ሰራተኛ ያነሰ ደሞዝ ነው ፖዚሽኑ ስለማይፈቅድለት አለ። ፖዚሽኑ ይፈቅድለታል ስለማይፈልግ በሱ ድል እየተጠቀመ ስለሆነ ይሄ ልጅ እዚህ ውስጥ ከጠቀስኩላቸው ነገር ተጎሳቅላችሁ ማየት ስለሚፈልጉ፣ አንሳችሁ ማየት ስለሚፈልጉ፣ እድሜልካችሁን እየፈጋችው ማየት ስለሚፈልጉ ድላችሁን የወሰዱ ሰዎች። ስለዚህ የኛው ሰውዬ እድሉን ስለወሰነበት ይሄ ሰው እንዲሻሻል አይፈልግም። ስለዚህ አንስቲያ ደሞዝ ነው የሚከፍለው ከሁሉም ማለት ነው። እንዲወጣ ደግሞ አይፈልግም። ከወጣ በኋላ ያው የሰራበት ነገር ስላለ ተመልሶ ተሽከርክሮ እዛ ቤት ውስጥ ነው የሚገባው። ሌላ ቦታ ላይ እንኳን ሊወዳደር ቢሄድ አይቀበሉትም ከተሰራባቸው። እንደዛ ነው እና የልጅ ግራ ይገባዋል። ደጋግሞ ደውልልኝ ነበረ። መቸረት ነው ግን ደወለልኝ እና ይገርመሃል አለኝ። እሱ ድምፅ አለኝ እንደነገርኳቸው ነገር ግን አለቀውም። የልጁን ሴፍቲ መጠበቅ መንፈሱ እኮ ተጋለጠ አለ። የት ሄደ ስለው አካኩ አለ። አካኩ ማርያም ምን ብሎ ባለፈው ብዙ ነገር አጫውቼ የለ፣ አዎ እድሌን እንዴት እንደወሰደ በምን እንደወሰደ አጠቃላይ ዝርዝር ነገሮችን ከነገረኝ በኋላ ይሄንን ጉዳይ እኔ የነቃሁበት ሰዓት ግን በመርዝ ሊያጠፋኝ ሁሉ እቅድ እንደያዘ መንፈሱ ተናገረ። አያቸው አለ ክፋቱን። ያው የዚህ ልጅ ድምፅ እንዲሰማ ስለማልፈልግ ምክንያቱም አደጋ ላይ ያለ ልጅ ስለሆነ አደጋ ላይ የበለጠ እንዲወርቅ ስለማልፈልግ ነው እንጂ ድምፁን ሁሉ ባሰማችሁ ደስ ይላል፣ ድምፁ ስላለ ነው ይነ ምላችሁ። ስለዚህ እድላችሁን የሚወስዱ ሰዎች በተለይ እድል የለም እድል የሚወስድ የለም ለምትሉ ሰዎች አርቲስት ደሳላ ብለዋል ሲገባል ይገባል ያለው እና እስኪገባላችሁ አጠብቁ እላቸው እስኪገባላቸው። ብዙ የገባላቸው ሰዎች ስላሉ ከእነሱ ታሪክ ተማሩ። እና ይሄኛውን ባለ ታሪኬ አንደኛው ነው። መንፈሱ ጸበል ቦታ ላይ የተጋለጠው ግን እስቲል ተጋልጧል፣ ግን አልተሸኘም። የሚሸኝበት ቀነቀጠሮ ተይዞለታል በአባቶች ማለት ነው። እዛ ላይ ግን የልጁ ትጋትም ደግሞ ያስፈልጋል እሱንም ተነጋግረን ተማምነናል። እና መጨረሻ ላይ ግን ለነገራቸው የፈለጉት ምንድነው፣ መጨረሻ ላይ ስለነቃበት ወይም ደግሞ ከነቃበት በመርዝ ሊያጠፋ ሁሉ እቅድ እንደያዘ ነው መንፈሱ የተናገረው። ስለዚህ የልጅ ትግል ይጠይቋል ብዙ ልፋት ይጠበቅበታል፣ ማለት ነው። መስገድ፣ እግዚአብሔር ጋር መጸለይ፣ እንደዚህ አይነት ነገሮች ይጠበቁበታል። ምክንያቱም ያ ሰውዬ እዛ ሆነው እንደነቃበት ደግሞ ያውቃል። ምክንያቱም ጸበሉት ሲሆን እዛም ጋር መንፈሱ ያው ማሳበቁ ይቀራል። ስለዚህ በተቻለው መጠን ይህን ልጅ ማጥፋት ነው የሚፈልገው፣ ሚስጥሩ እንዲጋለጥ ስለማይፈልግ፣ ሚስጥሩ እንዲወጣ ስለማይፈልግ ለምንድን ነው እነ መምህር ተስፋዬን እነ መላከ መንክራት ግርማውን ደሞ ለነቀስ የነው ተፈራ ሰዎች ባላንጦቻቸው ሊጠሏቸው፣ ለምንድን ነው? እነሱ ጋር ብዙ የሚሰር ስላለ እነሱ በሚያጋልጡበት ሰዓት እነዛ ሰዎች እንዲጋለጡ ስለማይፈልጉ ነው። አላስ ፔሬድ ሌላ ሀገር ምንም የለም። ስለዚህ ይሄም ልጅ ያለኝ እሱ ነው። የሚገርም እንዴ! እንዲህ ብሏል። አትፍራ ነው ያልኩት። ምናልባት የነ መራገብር የሚከታተል ከሆነ ስለሱ እንደምናገር ይገባዋል። ድምፅህ አደጋ ላይ እንዳይጥርህ ስለፈለኩ ነው ድምፅህን ያልተጠቀምኩት እንጂ ኦልሞስ የተነጋገረው ነገር አለኝ። ስለዚህ ይህንን ጠቅልላችሁ ስትመለከቱ መጠንቀቅ እንዳለባችሁ አይገባችሁም ወይ ነው? ወይስ አርቲስት ደሳለኝ ኃይሉ እንዳለው እስኪገባላችሁ እና እስኪገባችሁ ነው መጠበቅ የምትፈልጉት? ምርጫ እናንተ ነው። እዚ ልኮች ብዬ እንደ ቁራ ምችው ምናልባት አንዳችሁን ይህንን ፕሮግራም ከምከታተሉ አንዳችሁን መዳን ከቻልኩኝ ብዬ ነው እና ጥንቃቄ ልታደርጉ ይገባል። በጣም የሚገርመው ግን በሶፍትም እንደ አይነት ነገር ይሰራል የሚል ታሪክ ስለደረሰኝ የሰማሁትን ላካፍላችሁ ጥንቃቄ አድርጉ ለማለት ነው። እንግዲህ ዛሬ ውድ ጊዜያችሁ የሰውታችሁ ከነገር ስለነበራችሁ ከልብ ከልብ አመሰግናለሁ። እንዳልኳችሁ የምንገኘው ወይም ደግሞ አሁን ይህንን ፕሮግራም እያስተላለፍ ያለሁት በተለዋጭ በሁለተኛው ቻናሌ ወርቅ አፈራ ሁለት ላይ ነው። ይህንን ቻናል ብታበረታቱ ሰብስክራይብ ብታደርጉ ብትደግፉ ትጠቀማላችሁ፣ እና ይህንን ማድረግ አይከብዳችሁም። ሰብስክራይብ አድርጉ፣ ብዙዎች ጋር እንዲደርስ አድርጉ። ብዙዎችን ማዳን ይቻላል። ላይክ እና ሼር ማድረጉ ስለሚጠቅመኝ ያንን ማድረግ እንዳትረሱ። እንዲሁም ደግሞ በሀሳብ መስጫው ሳጥን ውስጥ ኮሜንታችሁን ወይም ደግሞ አስተያየት ሀሳባችሁን አስቀምጡልኝ። ምክንያቱም ለዕድገቴ አስተዋጽኦ ይኖረዋልና። ሰብስክራይበር ግን ማድረጉን እንዳትረሱ። ልክ ይህንንም ቻናል እንደዛ እንደዋናው ቻናል እናሳድገው። ያኛው በጣም እየሄደ ነው። ኦልሞስት እንግዲህ ወደ 85 ሺህ ገብተናል፣ ከ85 ሺህ በላይ 86 ሺህ አካባቢ ገብተናል። ነው ሰው ሰብስክራይበር ያላደረገው ብዙ ስላለ 14 ሺህውን ሰብስክራይበር አድርግና መቶ እንሙላ። ይሄኛውንም ወደዛኛው መንገድ እንውሰደው ማለት ፈልጋለሁ። እንደማታሳፍሩኝ ተስፋ አድርጋለሁ። በቀጣይ በሌላ መርሃ ግብር እስከምንገናኝ ግን በያላችሁበት